ሌላ ሁናት ከሆነ ቡሩክ እኔ አይኔ ራሱ አላይ፣ የምሬን ነው። ሁናት ከሆነ ግን እኔም ግን ቢሆንም ማይ ዲጂት እንትን ይሆናል

እውነት ለመናገር ግራ ማጋባት ነው። እኔ አሁን አንድ ነገር ልንገራችሁ። ይሄ ነገር ውሸት ከሆነ ለምን እኛን ያስደነግጣሉ? እኛ እኮ እዚህ እየተደነገጥን ነው። አይደል እንዴ? እዚህ ሰዎች እየደነገጡ ነው። አንድ ነገር ልንገራችሁና ልውረድ። አልቀመጠም። ልውረድ። እሺ እሺ ወሬ ቀይሩና ሌላ ወሬ አወሩ። ይህን ወሬ አትድገሙት። የሆነ የአንድ ቺ ማን የምትባል ነይ የወረው ይህን ወሬ ማን ቺ ዛፍ ነይ ማን የምትባል አንድ የሆነ ቀውስ ነይ ለራሳቸው እነሱ ትንንሽ ይቶበር ለመስሪያቸው ነው ይህን ወሬ ያወሩት እንጂ ምንም ነገር ኖሮ አይደለም። ሁሉንም ፈተው አስተካክለው ነው ደግሞ ትናንትና እንደዛ ሰርፕራይዝ የተደረገው እንጂ በደፈነው አይደለም። ይሄ ወሬ ዝም ብሎ እንድሁ አይደለም? አደለም። ደግሞ ተናግረዋል ደጋግሞ ደጋግሞ ተናግረዋል እኛ ጋር የሆነ ነገር ታለ ወይተኒ ወይተ ሃይሚ ብቻ ነው እንጂ ተሌላ ሰው ወሬ አትስሙ ሙዚቃ ደግሞ እመለቀው ለራሴ የተመቸኝ ነው እንጂ ስለኔና ስለ ሃይሚ ህይወት አይመለከትም ብሏል እሱ ጥቅስም ሆነ ሙዚቃም ሆነ እመለቀው በራሴ ደስ ስለሚለኝ ነው ብሏል ይሄ ደግሞ ክሊፕ ነው የሰራው እኮ ክሊፕ ነው የሙዚቃው አክቱ ነው እንደዛ የሚያደርገው እንጂ እሱ ሆኑ አይደለም አክቱን ነው ያሳየው እነህ ወሬ አታውሩ፣ እሺ። ሰየኔ እህቶ እንዳንቺ አይነት መካሪ ይስጠኝ ፈጣሪ ማለት ነው። እንዳንቺ አይነት መካሪ ሰው አዎ ስለሚከፈላቸው እነሱ በብር ስለሆነ ዋሽተውም ቀጥፈውም ምንም ብለው ዝም ብሎ ይዝረከረካሉ። እኛ ደግሞ እነሱን እንወዳቸው፣ ሁለቱንም የምንወዳቸው፣ የአንደኛቸው ስም የአንደኛቸው ስም እንዲነሳብን ስለማንፈልግ ይህን ደግማችሁ እዛ አታውሩት። በራሳችሁም ሙድ ፈታ በሉ ወይም ደግሞ በትላንትናው ቪዲዮ እንዲህ እንዲህ ብላችሁ ተጫዋቱ የትላንትናው ቪዲዮ ብዙ የሚጫዋቱበት አለው ደስ የሚላለው በዛ ተጫዋቱ ፈታ በሉ የትንንሽ ኮቨር ወር ያንጥታችሁ ምንም ምንም አትደንግጡ ምንም ድንጋጤ የለውም በትላንትናው ላይ እኮ ነው አስ የተሰራው የተሰራው በቀደም ዕለት እኮ ነው እንሻለን ይገባለው በቀደም ለነ ደግሞ ይሄ እኮ የተሰራው ትላንትናም አይደለም። ሲጀመር ትላንትና ስልኩ ጠፍቶ በምናምን አለቀቀውምና ሌላ ቪዲዮ ሰርቶ ለቆ እንደገና ደግሞ ቲክቶኩ ማለት ነው እንትን ብሎበታል፣ ተመቶበታል። እይታ በጣም ስለቀነሰበት የኛ ሰው ወሬ ይፈልጋል አይደለ? ለዛ ነው ይሄንን የለቀቀው። ወሬውን ትፈልግ ሀዶ እይታው ምናምኑ እንዲጨምር ነው እንጂ ገለ አይደለም። ወይ ወይ ነው ነው ስ አላህ በሰላም ያደረን። ምንም ምንም አላረግም፣ ምንም አላረግም ብያለሁ። ለሌሊቱ አሁን ማለት ነው። ምንም አልችል ደንግጬ እያልሽ ጨናነቂ። ኧረ ተይ፣ ኧረ ተይ፣ እንደዚህማ አትሆኑ። ላላላ እንደዚያ አትሆኑ። ምክንያቱም ልጆቹ ደህና ናቸው፣ ምንም የለባቸውም። እነሱ ተናግረዋል ሲጀመር ወላይ ቲክቶክ እይታ የለው ማይታቸው ሶስት ቪዲዮ ተለቁበ መቶ ሺህ እንኳን ታየም ቪዲዮ ማለት ነው። ሰማኒያ ሺ ስልሳ ሺ እየታየ ስለሆነ የእኛ ሰው ታውቃላችሁ ወሬን የሚፈልገው ይህን ቲለቅ ማለት ነው ያምህዳ ይህናለኩ ቴሉ ላሉ ባል ታሲሉ እየዱ ያውታል ለዛ ነው እንጂ ለሌላ ምንም አይደለም። ምንም ነገር የለም። እኔ እኮ የሚፈልገው የእነሱ ሰላም ናችሁ፣ የሀይሚና የብሩክ ደስታ ነው የሚፈልገው። እኔ ሌላ ወሬ ምንም አልፈልግም። እንትና ቤት አላዳመጣችሁም? እንትና ቤት አላዳመጣችሁም ማለት ነው። እነሚሚ ቤት የደወለ ሰው አለ ኢትዮጵያ ማለት ነው። እነሱ ይግባባሉ፣ ተፍጸጋ ይግባባሉ እና አውርተዋል። ምንም ምንም የለም፣ ሰላም ነው። የራሱ የራሱ ፕሮግራም አለበት ደግሞ እንትንም ይጠፋል እኮ አንዳንዴ እኮ ድካምም አለ። ይቶብ እኮ እንደዚህ እንደቀልድኛ እንደምናየው አይደለም። ግን በነገራችን ላይ ብዙ ድካም አለው። ብዙ ድካም አይዲያ ፈለጋለ እንዱ ዝም ብሎ ይመጣም ወልህ አልሰማችሁም እንዲ በእድመት እንኳ ሀብ ሀብ ወንድሙት የወር አልሰማችሁም ይቶ ብለመስራት በጣም ጠንካራ ሰው ይጠይቃል። እነሱ ጠንካራ ሆኖ ነው ልጆቹ ሁለቱም ልጆ እየተደጋገፉ ጠንካራ ሆኖ ነው እንደዚህ እየመጡ ያሉት እንጂ ይቶ በጣምበጣም ከባድ ነው። ወልው ጎበዞ ናቸው። ነገም ነገም ይመጣሉ። የሆነ አይዲያ እየፈጠሩ እየተጣሉ ምንም እያሉ ምንም እያሉ እነሱ እድገታቸውን ነው ልጆ ናቸው። ተሁሉም በታይ ናቸው እኮ እነሱ ልጆች እኮ ተሁሉም ታናሽ ናቸው። ወለሄ ትንሽ ናቸው፣ ግን ቀድራቸው የሚያሳዩትን እስ አይላላጡ አይላላሱ አይላላሱ አይጥምነይሉ በስርዓት የሆነ ቪዲዮ ነው የሚለቁት። እና ይደክማቸዋልም አይዲያም ያጣሉ። ስለዛ ስለሆነ እናንተ የትንንሽ ተወበሩን ወዲያ ሰን እዚህ እንዳተወሩ ሁለተኛ ደግሞ አይደለም የበ ይሆን የዩቱበር ሳይሆን የሆነ ያስደነግጠን ቲክቶክ ላይ የረቀቀ ነው። የእሷ ፎቶ እያየ የተነሰ ፎቶ በስልክ እያየ የአበባ ውርውሮ ምናምን እንጂ ይህንን ነገር አንድ ቀን አንድ ቀን ምነው ጋሽዬ